ሰላም እንዴት ናቸው የዋይቲ ቤተሰቦች? ዛሬ በቻናል አዲስ ነገር ይዤላችሁ መጥቻለሁ። ምናልባት ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ላይክ ያላደረጋችሁ ላይክ እንድታደርጉ፣ በኮሜንታችሁ ደግሞ እንድታበረታቱኝ ይፈልጋለሁ። ከዚህ በመቀጠል ዛሬ ይዤላችሁ የመጣሁት ምንድን ነው፣ የስልካችሁ ኮኔክሽን ፍጥነቱ ካስቸግራችሁ እንዴት ፍጥነቱ መጨመር ይቻላል የሚለውን ይዤላችሁ ቀርቤያለሁ። ቀጥታ ወደ ስልካችሁ ትሄዱና ሴቲንግ ትገባላችሁ። ሴቲንግ ከገባችሁ በኋላ እዚህ ከላይ እንደምትመለከቱት ኮኔክሽን መጠቃ እንግዲህ ታደርጋላችሁ ኮሌክሽን የምትለን ካደረጋችሁ በኋላ ሞር ኮኔክሽን ሴቲንግ የምትለን ክሊክ ታደርጋላችሁ። ከዚያ በቀጠል እዚህ ጋር ልክ እንደምትመለከቱ ፕራይቬት ዲኤንኤስ የምትለን ክሊክ ታደርጉና ምናልባት አሁን እናንተ ስልካችሁ አውቶማቲክ ሊሆን ከአውቶማቲክ ቶሎ ብላችሁ ወደ ፕራይቬት ትቀይሉትና እዚህ ጋር እንደምትመለከቷት ዲኤንኤስ ዶት ጎግል ብላችሁ ትጽፉና ሴቭ ታደርጉታላችሁ። ሴቭ አድርጋችሁ ከጨረሳችሁ በኋላ ቀጥታ የምትሄዱት ምንድነው ወደ ክሮም ትሄዱና ክሮም ገብታችሁ ከላይ የምትመጣው ሶስቱ አንድ ጠብቃብ ክሊክ በማድረግ ወርታች ስተወርዱ እና ሴቲንግ የምትለዋን ክሊክ ታደርጋላችሁ። ሴቲንግ የምትለዋን ክሊክ ካደረጋችሁ በኋላ ሁለተኛ ላይ እንደምትመለከቱት ፕራይቬሲ እንደ ሴኪዩሪቲ የምትለዋን ክሊክ ታደርጋላችሁ። እሷን ክሊክ ካደረጋችሁ በኋላ ወርታች ስክሮል ስታደርጉት ወርታች ያለች ዩዝ ሴኪዩሪቲ ዴኒስ የምትለዋን ክሊክ ታደርጋላችሁ። እሷን ከነካችሁ በኋላ ምናልባት ከነዩዝ ዮር ከረንት ሰርቪስ ፕሮቫይደር የምትለው ትተውና ቾይስ አናዘር ፕሮቫይደር የምትለውን ክሊክ ታደርጋላችሁ። እሱን ክሊክ ካደረጋችሁ ሌላ ኦብሽን ያመጣላችኋል። ከስተማይዝ የምትለውን ክሊክ ስታደረጓት እዚህ ጋር እንደምትመለከቱት ጎግል በቀነፍ ክሊክ ታደርጋላችሁ። እሱን ክሊክ ካደረጋችሁ እንደጨረሳችሁ የስልካችሁን ኮኔክሽን ፍጥነቱን ይጨምርላችሁ ነው። ይህንን ቻናል ከወደዳችሁት ላይክ፣ ሰብስክራይብ እና ኮሜንታችሁን እንደሰጡኝ በጣም አመሰግናለሁ።